የአካባቢያቸውን ሰላም በማስጠበቅ በልማት ተጠቃሚ ለመሆን እየሰሩ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ከተማ ነዋሪዎች ገለጹ። ነዋሪዎቹ በዞኑ ሰላምና ጸጥታን በማስፈን የአካባቢያቸውን የተፈጥሮ ጸጋ ተጠቅመው ማልማት በሚችሉበት ጉዳዮች ዙሪያ በሁመራ ከተማ መክረዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ተፈጥሮ በችራት ጸጋዋ፣ በአዝርቷ፣ በእንስሳትና በማዕድን ሀብቷ በስፋት ትታወቃለች። የአካባቢያቸውን ሰላም አስጠብቆ በመዝለቅ በልማቱ ዘርፍ ይበልጥ ውጤታማ ለመሆንም የዞኑ ነዋሪዎች በቁርጠኝነት እየሰሩ ነው። የዞኑ አስተዳደር የአካባቢውን የተፈጥሮ ሀብት በመጠቀም ማልማት በሚቻልበት መንገድና የዞኑን ጸጥታና ሰላም ማስጠበቅ ላይ ትኩረት ያደረገ የውይይት መድረክ በሁመራ ከተማ አካሂዷል። የውይይቱ ተሳታፊዎች በበኩላቸው ከጸጥታ መዋቅሩ ጋር በመቀናጀት የአካባቢያቸውን ሰላም በዘላቂነት ለማ ማስጠበቅ ቁርጠኛ መሆናቸውን አረጋግጠዋል። ሰላሙን እንደተጠበቀ ነው ያለ። እስካሁን ምንም በሰላም የመጣ ምንም ነገር የለንም፣ ስጋት የለንም። እስካሁን ህብረተሰቡ ሰላማውን አስጠብቆ እንደገና ልማቱን ሊያስኬድ እንዳለ ነው፣ እንደተደራጀ ያለ። በሰላሙ መቶ ፐርሰንት፣ ጉልበታችን፣ ገንዘባችን ሰጥተን ለሰላም እየሰራ ነው ያለ። በሰላም አኳያ የሚፈልገው ነገር ወጣቱ ሙሉ አቅሙ ሙሉ ጉልበቱ እየሰራ ነው ያለ። ከነጻነት ማግስት የፌዴራል መንግስት ለአካባቢው በጀት አለመመደቡ በዞኑ ላይ ተጽዕኖ ቢያሳድርም የአካባቢው ህብረተሰብ የዞኑን ጸጋ በመጠቀም በልማቱ ዘርፍ ተጠቃሚ መሆኑን ነዋሪዎቹ አንስተዋል። ልማትና ለማስቀጠል ሰው ዝግጁ ነው ያለ እያለማ እ በራሴ 200 ሄክታር አለኝ፣ አጥሪቻለሁ፣ ተዘጋጅቻለሁ ለማልማትና ለማረስ ልማቱም እንዳለኛ እንዳለፈው አብልጠን እንደምንቀጥል የእርግጠኛ ነው። ዝግጁ ያለ ሁሉ ጽዳቱም እየጠብቆ ጸጥታ ላይ ሁሉ ነገር ዝግጁ ነው ያለ ለልማት ለበረሃ ለክረምት የሚሆነው ሁሉ ነገር በደንብ ተዘጋጅተን እናለማለን። እየበለጠ እየዘንድሮ ማለን ለመከርሞ ደግሞ በደንብ ይበልጥ እንድናመጣ ጥራጥሬ ያለንም ያው ዝግጁ ነን። 100% ህብረተሰባችን የመሬት ተጠቃሚ ያልነበረም የተወሰኑ ሰዎች ናቸው የአማራ ህዝብ ተወላጆች ተጠቃሚ የሚሆኑ መሬቱ በሌላ ህዝብ ነው የነበር። አሁን ግን መሬቱ ይዘን አሁን ባለን አቅማችን እያለማን ህብረተሰባችን እስካሁን በራሳችን አቅም እየሰራን ነው ያለ። የወልቃይት ተገዴ ሰቲት ሑመራ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ፣ አሁን ላይ የዞኑ ህብረተሰብ የውስጥ አንድነቱን ይበልጥ በማጠናከር ከጸጥታ አካላት ጋር በመቀናጀት የአካባቢውን ሰላም እያስጠበቀ መሆኑን ገልጿል። በአጠቃላይ ከሰላም አኳያ ንቁ ባለቤት አድርጎ ለማንቀሳቀስ ሰፋፊ ስራዎች እየሰራን ነው የምንገኘው። ሰላም ለሁለንተናዊ እንቅስቃሴው በጣም ወሳኝ ስለሆነ አበክሮ ሰላምን ይናፍቃል፣ ሰላምን ይፈልጋል፣ ለሰላም ከፍተኛ ዋጋ ይሰጣል። በተደራጀ መንገድ ሰላማችን ሊያውክ የሚችል ማናቸውም አይነት እንቅስቃሴ ካለ የማንከፍለው ዋጋ የለም። ማህበረሰቡ ከአመራሩ ጋር ተናቦ ነው እየሰራ የሚገኘው። ባለፉት ሶስት አስርተ ዓመታት የዞኑ ሀብት ሲዘረፍ ህዝቡ የመሠረተ ልማት ተጠቃሚ እንዳይሆን ሲደረግና ሲፈናቀል መቆየቱን የገለጹት አቶ ገብረ እግዚአብሔር ከነፃነት ማግስት ግን የአካባቢው ህብረተሰብ ገንዘብና ጉልበቱን በማውጣት በሁሉም ወረዳዎች የተለያዩ የመሠረተ ልማት ግንባታዎች መጀመራቸውን አንስተዋል። ህብረተሰቡ አሁንም የአካባቢውን ሰላም በማስጠበቅ በልማቱ ዘርፍ ይበልጥ ተጠቃሚ ለማድረግ እየተሰራ ነው ብሏል። ከለውጥ በኋላም ስቲል ብጀት የሌለው በመሆኑ በመንግስት ብጀት ታግዞ የማህበረሰቡን የመሠረተ ልማት ጥማት ማርካት አልተቻለም። ይሁን እንጂ ማህበረሰቡን በማሳተፍ እጃችን አጣጥፈን አልተቀመጥንም። ለምሳሌ የኮብልስቶን ስራዎች በሁሉም ከተሞች እና በወረዳ ዋና ዋና ከተሞች ላይ ስራዎች እየተሰሩ ይገኛሉ። በጣም ተስፋ ሰጭ ስራዎች ማህበረሰቡ ከሌለውም ቢሆን በመለገስ ስራዎች እየሰራ ይገኛል። ህብረተሰቡ ይበልጥ የመሠረተ ልማት ተጠቃሚ እንዲሆን የፌዴራል መንግስት በጀት እንዲመድብላቸውም ነዋሪዎቹ ጠይቀዋል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ያየፈንቴ ሁመራ